ሰላም ውድ የቻናላችን ቤተሰቦች እንደምንቆያችሁ፣ በዛሬ ቪዲዮ ቴሌግራም አፕ ተጠቅመን ገንዘብ መስራት እንደምንችል ስቴፕ ባይ ስቴፕ ያለውን ፕሮሰስ አሳያችኋለሁ። አሁን በቀጥታ ወደ ቪዲዮ በቅድሚያ ወደ ቴሌግራማችን እንገባለን። ከምንም ነገር ግን በፊት የቴሌግራም ቻናል ሊኖረን ይገባል። ከዛ በኋላ እዚ ጋ እንደምትዩት ወደ ቻናላችን እንገባና ከላይ እንነካታለን። ከዛ በኋላ ወደ ቻናላችሁ ስትገቡ እዚች ጋር የኤዲት ምልክት ያመጣላችኋል። እሷን የኤዲት ምልክት ነኳትና ወደታች ስክሮል እያረገን እንሄዳለን። ከዛ ስክሮል እያረጋችሁ ስትሄዱ መጨረሻ ላይ እንደምትዩት አፊሊት ፕሮግራም የሚል አለ። እሱ አፊሊት ፕሮግራም የሚለውን ትነኩታላችሁ። ከነካችሁት በኋላ እንደዚህ ስለ አፊሊት ፕሮግራም ዲስክሪፕሽን እዚህ ጋር ይሰጣችኋል። ይህን የኮሚሽን ኢች ታይም የዩዘርፉ ፈርስት አክሰስ የሚኒ አፕሱሉ ዩ ሬፈራል ሊንክ ስፔንድ ስስታር ዊዚኒት ይላል። ምንድን ነው እናንተ ቻናላችሁ ላይ የእነሱን ፕሮግራም ወይንም ደግሞ የእነሱን ሊንክ የእነሱን ሊንክ ለቃችሁ የእናንተ ቻናል ላይ የእናንተን ሊንክ ተጠቅመው ገብተው እነሱ አክሰስ ሲያደርጉ ወይም ደግሞ ስታር በስታር ይሆን ነገር ሲገበያዩ ለእናንተ በኮሚሽን ይታሰቡላቸዋል ማለት ነው። ስለዚህ እዚህ ጋር ስታዩ ብዙ ፕሮግራሞች አሉ። ከነዚህ መርጣችሁ ለእናንተ የሚስማማችሁን ትንትላላችሁ ማለት ነው። አሁን ለምሳሌ እዚህ ጋር የላይፍ ታይም አለ። እዚህ ጋር የሆነ ቻናል አለ። ምንድነው ይሄ? ከ80 ፐርሰንት ኮሚሽን አንድ ሰው የእናንተን ቻናል ተጠቅሞ አክሰስ አድርጎ የሆነ ነገር ሲገበያይ 80 ፐርሰንት ያስብላቸዋል። እዚህ ጋር እንደምታዩት ፋስት አውቶ የሚል አለ እና የተለያዩ እዚጋ እንደምትመለከቱት የተለያዩ ቻናሎች አሉ ማለት ነው። ስለዚህ ከነዚህ ተመርጡና እናንተን ለማሳየት አሁን አንዱን እንመርጣለን። ከዛ በፊት ግን እዚች ጋር ሶርት ባይ የሚለው ጋር እንዲ ታረጉትና ፕሮፊታብሊቲ የሚለው ላይ መሆኑን እርግጠኛ መሆን አለባችሁ ማለት ነው። ስለዚህ ፕሮፊታብሊቲ ላይ ታረጉትና አሁን ለእናንተ ለማሳየት አጥር ያለ የአንድ መንዝ እዚ ጋር እንደምታዩት የአንድ ወሪል ና ሰማንያ ፐርሰንት የሚያስብላቸዋል እዚ ጋር ከዛ እሱን እንዲ ትጫኑትና ምን ትሉታላችሁ እዚህ ጋር ጆይን ፕሮግራም ትሉታላችሁ ማለት ነው። ከዛ ይሆና እዚ ጋር የኔ ቻናል አለ ስንት ፐርሰንት ያስብልኛል? ሰማንያ ፐርሰንት ያስብልኛል ማለት ነው። ስለዚህ ጆይን ፕሮግራም ትሉታላችሁ። እንደዚህ ስታደረጉት ምን ያመጣላቸዋል? እዚህ ጋር ሊንካቸውን ያመጣላቸዋል ማለት ነው፣ የቻናሉን ሊንክ። ስለዚህ እዚህ ጋር የቻናሉን ሊንክ ኮፒ ሊንክ እንለውና ሊንኩን ኮፒ አድርጎልናል። ከዚህ እንወጣና ወደ ቻናላችን እንሄዳለን ማለት ነው። ከዛ ቻናላችን ላይ እንሄድና ምን እናረጋለን? እዚህ ጋር ፔስት እናረገዋለን። ፔስት ካረግን በኋላ ወደ ቻናችን ላይ እንደዚህ ፖስት እናረገዋለን ማለት ነው። ከዛ በኋላ ምንድ በቀላሉ ሰው ይህንን ፕሮግራም ጆይን አድርጎ ወይም ደግሞ ይህንን ተቀላቅሎ አክሰስ ሲያደርግ ለእኛ ኮሚሽን ይታሰብልናል ማለት ነው። ከዛም ወደ ዋሌታችን በስታር ይከፈልናል። ያንን ስታር ደግሞ ወደ ዩኤስዲቲ ቀይርና ፒቱፒ ማርኬት ላይ ተገበያይተን በብር መጠቀም እንችላለን ማለት ነው። ስለዚህ በቀላሉ የቴሌግራም አፊሊየት የሚባለውን ነገር በመጠቀም እንደዚያ አድርገን ገንዘብን መስራት እንችላለን። የዛሬው ፕሮግራማችን ይህን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቴሌግራም ቻናላችን ጆይን አድርጎ አመሰግናለሁ። ባይ